አስጨርሽኝ ለወገኔ ያደረኩት ነገር ጸጽቶኝ አይደለም፣ ጸጽቶኝም አያውቅም። አንቺ ደግሞ በቅርብ ታውቂኛለሽ። ጸጽቶኝ አይደለም። የትም ቦታ ለወገኔ ነገም ከነገ ወዲያም እኔ ይኑረኝ እንጂ ለማንም ለኢትዮጵያዊ ሁሉ ዩጋንዳዊም ተቸግሮ ቢመጣ ካለኝ አደርጋለሁ። ግን አይደለሽም ለምን ተባልኩኝ? እናንተ ኦኬ ኖራችሁበታል፣ ይሄን ነገር ታቁታላችሁ። እየጮኋችሁም አይደላችሁ ትባላላችሁ። ጮክ ያላቅ ፖለቲካ ውርቻ ያላቅ አንቺ ቤቴን ታቂዋለሽ። ለምን ተብሎ ፎቶ ተለጥፎ እናቷንም አመጣለሁ ልጇንም አመጣለሁ እንትንም አመጣለሁ። ምን ስላጠፋሁኝ? ምን ስላደረኩኝ? የሆነ ቦታ ላይ እኮ ሼር ተደርጎልኝ ነይ ስባል ከዛ ማህበረሰብ ነው የወጣችሁ ተብዬ ነው አይደለ? እንደ ሰው አመመኝ። በቃ እኔ ፖለቲካ ውስጥ የለውኝ። ያኔ ያናገረኝ አሁንም ቢሆን እኮ እዚህ ጋ እናንተንና ማህበረሰብ አንድ ግለሰብ ነው እኮ። ነገርኩሽ እኮ ግለሰብ ቢናገረኝም እናንተ ስለኖራችሁ ሲስተሙን ታውቁታላችሁ። ገባሽ? አሁን አንቺ ፖለቲካ ውስጥ የቆየሽ ሊስለሆች ግለሰብ ሲናገረሽ ታውቂያለሽ። የኔም በሰዓቱ አመላለስ ህመም ስላለኝ ወደ ሌላ ነገር ሄደ፣ እንጂ እኔም ህመም ስላለኝ ስለታመምኩኝ ነው እንጂ ማህበረሰቡን እኮ ማንም ጠይቆኝ አይደለም። ቤተሰቦቼ አማሮች መሆናቸውን የተናገርኩት እኮ እኔ ነኝ። እኔ ነኝ የተናገርኩት አባቴ ከቤተ አማራ አማራ ሳይንት እንደመጣ እናቴ ጅሩና ቡልጋ እንደሆነች የተናገርኩት እኔ ነኝ። ማንም ጠይቆኝ አይደለም። ገባሽ? ግን እናንተ ስለኖራችሁ ታውቁታላችሁ። ሁላችሁ ሁሉም ሰው ደውሎ አታውቂም ለማለት ደግሞ አንቺ ለሶሻል ሚዲያ አዲስ አይደለሽም ገባሽ ይሄኛውን እኔ አላውቅም ህዊ አላውቅም ካልኩሽ አላውቅም ነው ስለማላውቅ ነው ማንም በፖለቲካ ተናግሮኝ አያውቅም አንቺ እኔን በፖለቲካ ሰው ተናግሮኝ ሰምተሽ ታውቂያለሽ ከዚህ በፊት ማነው እኔን በፖለቲካ ተናግሮኝ በፖለቲካ ሰድቦኝ የሚያውቅ እናንተ ስለ ኖራችሁ በታውቁት አላችሁ እስኪ በዚህ ጊዜ ጉቺ ያስታውሳለሁ በፖለቲካ ተሰድበሻል በይ መቼ ቀን መቼ ቀን ነው በፖለቲካ የተሳደብኩት? የተሰደብኩትስ መቼ ነው? የእኔ ስሜት ይግባችሁ። ተረድተሽኛል? ህወይ እያልኩኝ ያለሁት ነገር እንጂ ለህዝቤ ያደረግኩት ነገር አሞኝ አይደለም። ፈልጌ እኮ ነው ስጠራ ለመሄድ እችላለሁ። እሺ ግን ፈልጌ ነው የትም ቦታ ማደርገው እኔ እዚህ ውስጥ አልኖርኩም። ሂዊ በፖለቲካ ተሰዳድቤ በፖለቲካ ተነጋክቼ ምናምን፣ ታቂኛለሽ አታቂኝም እኮ አልነበርኩኝም። ግን እንደ ድንገት ሰበብ ሆነብኝ ምክንያት ሆነብኝና የኩማ ነገር በየቦታው የወደቀውን ህዝቧን አልረዳችም እቺ፣ ያልተባልኩት ነገር የለም። ለዛ መልስ እንዲሆን መናገር ስጠራ ሄጃለው ብዬ መናገር ምናልባት የተናገርኩት አነጋገር ልክ ላይሆን ይችላል። የእኔ ፖይንት ግን ያ ነበረ፣ ሌላ ነገር አይደለም። ይኸውልሽ አሁን ምን አለመሰለ፣ አንዳንዴ ንግግርን ስንገልጸው እንዴት ነው ማስረዳት፣ ቀስ ብለሽ ብታስረዱ ይሄ ይሄ ነው እኮ ብትሄድ፣ አንዳንዴ ቶኖቹ የንግግርሽን እንትኖች ወደ ሌላ ይወስደዋል። ህመም ስለነበረኝ ነው። ከረጅም ህመም ነበረኝ። እነማ ሌላው ጥያቄ እንዳትረሹ። እነማንን ነው እውነት እንደ አማራ አድርገሽ ነው ኑና ቤተሰቦቼ እንግዳሉ እኔ ብቻ መኖር እፈልጋለሁ ስት ነበረው የሰደበሽን ግለሰብ ነው ወይስ ደግሞ አይደለችም አይደለችም፣ አማራ ያለኝን የተናገርኩትኝ አይደለችም። ይኸውልሽ አማራ አይደለችም። ባይዘዌ ጃፒ አይደለም የጀመረው ከዚህ በፊት ዮናስም ብሏል ካስታወሽ። አይደለችም አማራ ካላችሁ ፕላስ ደግሞ ሂዊ እንዳትረሺ፣ በሰዓቱ ኮመንት ስር መጥተው አገሯ ወሎ ነው አማራ ሳይንት የሚለውን ዘፈን ከፍቼ ነበረ። አንቺ አማራ አይደለሽም እያሉ ኮመንት ስር ሲሰድዊ ነበረ። ገባሽ ሂዊ? ለዛ አይደለችም ካላችሁ ሂዱ ግደሏቸው። እኔ ወጥቼ አማራ አማራ ማለትም የማልፈልገው እኔ ቤተሰብ አለኝ አልፈልግም ነው ተረዳሽ? እኔ ኢትዮጵያዊ ነኝ፣ የድሬ ልጅ ነኝ ሀረርጌን የተወለድኩት አማራ ነኝ አይደለችም ካላችሁ ሂዱ ያልኩትኝ ይሄን ወሬ የጀመሩትን ሰዎችና ኮመንት ሲጽፉልኝ የነበረውን ነው። ግልጽ እኮ ነው። ከጣሞ ማየት ካልተፈለገ በስተቀር ይዊ ግልጽ ነው። ተረዳሽኝ? የምናገረውን ነገር ይሄ ነው። ያስባልኝ ግን አንዳንድ እህቶቹሽ የአማራም ሊሆኑ ይችላሉ፣ የምታውቂያቸው በእውነት በተናገርሽበት ስለሄደ ብዙ የተከፉ አሉ። እውነት ለተከፉትስ እንደው ይቅርታ ማለት ምንም ማለት አይደለም። ምንሽም አይቀርም። አለ እኔ አልኩኝ። አልሰማሽኝም አልሰማሽኝም ቅድም አሁን እያወራሁሽ እራሱ እያልኩኝ ነበር። ያንን ስላልኩኝ የከፋቸው ከህዝብ በላይ አይደለሁም አልኩሽ እኮ፣ ከህዝብ በታች ነኝ እኔ

የኔ ጥያቄ መልሰዋለች ማለት ይችላለኝ። ግን በቃ እኔን ያስከፋኝ የነበረው የረዳችሁ እንደ ግለሰቦች የታመሙ ሰዎችን ወይም የተፈናቀሉ ሰዎችን ነው እንጂ ሙሉ አማራን የአማራን ህዝብ አይደለም የረዳችሁ። ከጫፍ እስከ ጫፍ ገብቶሻል አይደለም? የተፈናቀለ ሰው የተፈናቀሉ ሰዎችን እና እነዚህ የታመሙ ልጆችን ምናምን የአማራ ልጆችን ትረዳለች ረድቻ ለሁ አለች አይደል የአማራን ህዝብ ስትል ግን ሙሉ ህዝቡን እኔንም ይወክለኛል አይደለም የአማራን ህዝብ ይወክላል በዛ ላይ ደግሞ በሰጠችው ነገር ለምን ትጸፅታለች ለምን ትመጻደቅብናለች ይህ ህዝብ ባይለት ነው እንጂ ተረጅ አልነበረም ረጅ እንጂ ገብቶሻል አይደለ ላይክ አይ ፊል ሰው ነፍሱን የሚሰጥለት ህዝብ ያንን ነገር ነው ያስከፍታል ነፍስ እየተሰጠለት ያለ ህዝብ ገንዘብ አንድ ልጨርስ ይህ በመድሀኒዐለም እንደናንተ እኔ ፐርፌክቱን ማውራት አልችልም። እና ነፍስ የሚሰጥለት ህዝብ፣ ነፍሱን እየተዋደቀለት ያለ ህዝብ፣ ነፍስ እየሰጠ ያለ ህዝብ እኛ በሰጠነው ሳንቲም መቶ ሺህ ብርም፣ ሀምሳ ሺህ ብርም፣ አስር ሺህ ብርም በዛ ማንም ሰው እንዲመጻደቅበት አልፈልግም። ገባሽ ማንም ሰው በሳንቲም የአማራን ህዝብ እንዲያነስ አልፈልግም። የሰጠው ፈልጎ ፈቅዶ ካለው ላይ ተርፎት እንጂ ተበድሮ ወይም ደግሞ ንብረቱን ሽጦ አይደለም ለአማራ የሚሰጠው። ገባሽ አይደለም ለአማራ ስትረጂ ካለሽ ላይ የተረፈሽን ያገኘሽውን የማትፈልጊውን ነው ልትሰጪው እየሰጠ ያለው በተለይ ከሀገር ውጭ ያለው ኢትዮጵያ ያለው ደግሞ ነፍሱን እየሰጠ ነው ለአማራ ገባሽ? ምንም አይገናኙም። ስለዚህ ትንንሽ ሳንቲም ሰጥታችሁ አማራ ህዝብ ላይ አትመጻደቁብን። በዚሁ አጋጣሚ ማንም ሰው በገንዘብ አማራ ማለት አይችልም። ስትጣሉ፣ ሆድ ሲብሳችሁ፣ ስትሸከሸኩ፣ ስትሰክሩ ምስትሉ አማራ አትበሉ ፕሊስ። ያለብን ነገር ይበቃናል። እኛ ህመምተኞች ነን፣ እኛ ቁስላለን፣ እኛ እየተገደልን ያለን ህዝቦች ነን። ገብቷችኋል አደለ? ያን ያን እያለብን ረድታችሁም ረዳሁ አትበሉ፣ አትርዱን። እንደዚህ የምትሉ ከሆኑ አትርዱን፣ በረሃብ እንሙት፣ እንገደል በህመምም ይሁን እንሙት። በቀኛ ላይ ብሶት ስላለብን ለዛ ነው ጉችን የደበረኝ። ገባሽ አይደለም? የከፋኝ ለዛ ነው ለምድ በሰጣችሁ ሳንቲም ለአማራ ህዝብ ብላለች። ገባሽ አይደለም? ያ ለአማራ ህዝብ ረድች ንዳስ ለተሰናቀሉ ሰዎች ነው። እዛም ትክክል እዚህም ትክክል እዛም ትክክል እዚህም ትክክል ስንናገር ጉችን ትክክል ስትሉ ነበር። ዛሬ ምሳ ስትናገር ትክክል ትላላችሁ። ኧረ እኔ እኮ እኔ እኮ እኔ ትናንት ጠጥቼ ነው ብዬ ራሴን አጋልጫለሁ። እኔ ስናገር የነበረው የቆርቆሮ የአረባ ገር ጣሳ ጠጥቼ አናቴ ላይ ወጥቶ ነው ብያለሁ። ቂም እንዳትይዙብኝ፣ የስራው ባህሪ ነው። የሚላስ ካገኘሁ ልሳለሁ፣ ስታረቅ እታረቃለሁ። ይሄ የእኔ ጸበይ ነው። እኔን አምናችሁ እኔ ደግሞ አረድልም ከእንደዚህ ሀውሬት ሽንዱ ሀቢዱሽ እንዲህ አማራነቴ እኮ ነው። ከእናንተ በፊት ቲክታክ ሚሽታለት አማራ አማራ ያልኩት አማራ አማራ መሀል አዲስ አበባ ቤተሰቤን አስቀምጪው ላጥ ላጥ እንደምታረገው እኔም ላጥ ላጥ አደረግና ነገሩ ሳይሳካ እኔ ደግሞ ሰጥቻለሁ። ቀጮ ተብዬ የምንሰጥተሻለው እንዬ ኢንተርናሽናል ኦሮሞ ብላ ቀጮ አንቺን ለምን ሰጥሽ? ወንድሞቼን ገብሬያለሁ። ወንድሞቼን ግማታም ነባሽ ልታመጪ ነው? ቅንቅናም ከእኔ ጋርማ እኩል አታወሪም። አዳሜ ክብታፍ

ይሄ ስሜት አንቺ ጋር ብቻ ነው እንጂ ያለው መለው አማራ ላይ ስሜት ቲክቶክ ላይ ያለው ስሜት መለው ያው እኔ ሳይሰማኝ ቀርቶ አይደለም። ግን የኛ ልጅ ዘራውን አንቺንም ይጠመጥምብሽ። ገባሽ? እዛም ትክክለኛለህ እዚህም ትክክለኛለህ፣ ትክክለኛለህ አንድ ሲሆን እንጂ አማራ በተናጠል አንቺ ብቻሽን ብቆሚ ብቻሽን እንደቆምሽ እንደ እንደተውለበለብሽ እንደባንዲራ ተቃሪያለሽ እንጂ አንድ ካልሆነ ሚዲያው ላይ አንዱ ተቃውሞ አንዱ እኩል የማትሄጂ ከሆነ ያንቺ ምንም ፋይዳ የለውም።

እኛ ነፍስ የሚሰጡ ወንድሞች አሉ። ነፍስ የሚሰጥና ሳንቲምም የሚሰጥ እኩል አይደለም። ከፈለጋችሁ አትስጡን ነው የምለው። በቃ እኔ የምለው ይህንን ነው

ወሰኛለሁ እናቱ አንዴ ነው አንብዬ አንብቼ ብቀርብ፣ እኔ ግን እንደዛ አይደለም። እኔ እንዳንቻ አይደለም ብቼ ብቀርም አማራን የተናገረው ነው። ጉቺ መጣ ይቅርታስ ብለናል። ለማንኛውም አሁን ነ ነገር ምልክክል እንደዚህ እኔ ስናገር እንትን ስላልኩ ነው እንጂ ህዝቡን የሚያስከፋ ከሆነ የአማራን ህዝብ ይቅርታ ላለው ብላ ያለውን ነገር አጽድታለች። ትናንትናም እኔም ቀወስ አርጎኝ ነው፣ አትፍረዱብኝ ብያ ብያለሁ አሽሺ ሁሉ ዋንጃ ያጨሱብኝ አላቅም። አጠገቤ ትናንትና ስራ ቦታ ሰውሬዎች ነበሩ፣ እነሱ አጨሰውብኝን ምን እንደነካኝ አላቅም። ተጸጽቼ ተናግሬታለሁ። እኔ አያገባኝም ብዬ እጄን አንስቻለሁ። ቀጥል ጆጋር ያ ይህን ያለው ነገር እኔ ግን አልጠጣሁም አላጨስኩም፣ አልተጨሰብኝም፣ አልተጠጣብኝም። ስሜቴን ተናግር ያለውኝ፣ ይቅርታ ስትል ደግሞ ይቅርታዋን ይቀበላለሁኝ። አለቀ። እኔ ነገር ይገንብኛል። እኔ ደሜ መራራ ነው። ገባሽ? የሆነ ነገር ብናገር የሚቀጠቅሱኔ ነው። ለምን ራሴን አስጠምዳለሁ? እንደ ማንኛውም አስመስዬ ነው ከዚህ በኋላ የምኖረው ለማን ብዬ ነገር ስገኝ እሄድበታለሁ። ስታረቅ እታረቃለሁ። ልክ ትናንትና ለጥልጫታለሁ። ዛሬ ቤት ገብታለች። ለአምዬ ነው እራሴን ሚዲያ ላይ የማስጠምደው። እናንተ አንድ አቋም የላችሁ፣ የእኛ ልጆች አቋም እኮ የላችሁ። በጣም እናመሰግናለን። የወይድኗን የተባለችው ግለሰብ ግርዳሚዋ ምን አለ መሰለች? ከማንም ማንም ቅሬታ የለም። ትክክል ለሻልሽው ነገር

እንጂ በግለሰብ እሷም ወደ ኔቨርና ወደዛ እሷም እች ምህታችን ናት፣ ያች ምህታችን ናት ለማስማማት እንጂ ሁለቱ እንዲጣሉ ክፉ ነገር እንዲደርሱ አንፈልግም። በጃፒ ምክንያት ግን በተደጋጋሚ ስለተነሳ እኔ የትንሽ አሁን ትን ያለ ደግሞ ያኛው ቀውስ ነው። ቤቱን ከፍቶ ሌላ ወያወይ እንዲ አይነሳ ነው ምፈረው ዝሮ ይቅርታ ካለች በይቅርታ የማይታለፍ ነገር የለም። ይህ ህዝብ ፈረድበት። ፓንታችሁም ጠበብ ሲላችሁ አማራ ነው አጀንዳ ለመሰብሰቡ ምናን ለመሰለኛ አማራ ልጆች ጋር አንደኛ አንድ አይነት አቋሚ የለ ነው ገደል ትገቢ ያለሽ። እኛ አንድ አይነት አቋም ያለን አለን ገደል ግቢያንጭ። ራሱ እንደዚህ ብለሽ ማንዳቲን ማዝ መሰላል እኔ አቋቤል እሄዳለ። ብትፈልጊ ትከተይኛለሽ፣ ባትፈልጊ ገደል ትገቢያለሽ። በማህበረሰብ የመጣ ጉዳይ ብቻዬን እሞታለሁ፣ ብቻዬን እታገላለሁ እያልኩሽ ነው። በማህበረሰብ የመጣው ነገር ብቻ አይመጣም። እንደ ማህበር ሌላው አማራን ለማጥፋት ሲደራጅ እናንተ ግን በመኮነ ብቻህን ብታጨበጭም ማን ይሰማል? አንተ ብቻህን። አይ ይሰማል። እኔ ብቻህን ቀርቻለሁ። የምትናገርበትን ነገር ስለሚገባ ችግር የለብኝ። ስም መጥራት አያስፈልጋትም። ምን እንደሆነ፣ አንቺ ስራሽን ስሪ። የት ነሽ? ጨዋታሽን ተጫዋች ገብቶች ግን እኔ አቋሜ ስለሆነ በዚህ ነገር ላይ ስለሆነ አገር ለአገር የምዞረው እኔ ከአቋሜ አሁንም አልወርድም እያልኩሽ። እኔ የምወጣው ከዚህ ጉዳይ ላይ የምወጣው መቼ ነው? የምበላው የምጠጣ ሳጣ ያን ጊዜ ከቲክቶክ አለም ላይ ጠፋለሁ። ለምን መሸቀል ስለምፈልግ፣ ሲሚንቶ መጠፍጠፌን ይጀምራለሁ ባለሁበት አገር ቤተሰብ። ለአንቺ ትክክል፣ አዳምጪኝ። ለአንቺ እኔ እኮ ትክክል እኔ ኳን አለቅፍሽ ሴትነሽ እንደ ሴትነትሽ በቁምሽበት ጊዜ ቁመሻል። ዛሬ ደግሞ ደስ ማይል ድባብ አለ። ትላንት አማራ አማራ ሲል የነበረው ሁሉ እራሱን ወገኑን ቦታውን ይዞ የራሱን ጊዜ ሳንቲሙን እየሰበሰበ፣ አንቺም ሴትነሽ ሳንቲምሽን ሰብስቢ። በቃ ተጫዋች ጌም ተጫዋች እንደነሱ የፈለግሽውን ነገር አድርጊ። ማንም ማንቻ አላደረግሽም ብሎ የሚጠይቅሽ ስሚ፣ እኔ ወንድ ልጅ ነኛ፣ እኔ እህቴ ናት። እኔ ወንድ ልጅ ነኝ። ይህ ድሮ ነን። የእኔን ያክል ተሳደ ሂጅ፣ በዚህ ልክ ሂጅ ብትሏት እኔ የሚሄድበትን መንገድ አትሄድ። ግልጽ ነው። እኛ የምንነጋገር ስትጀመር ፖለቲካ ውስጥ በተለይ አረብ ሀገር እተመቻች ሀገር ላይ ያልሆናችሁ ሴት እህቶቻችን ፖለቲካ ውስጥ አትግቡ በቃ። ይልና ትልብ ደለን አውጣ የለማይ ልጅ እኔ ማንንም አልፈራ ጥምት። የፈለግ ሰው መጥተ በአካውንት ስደብኝ። የሸሌ ልጅ ሌባ፣ ሁሉም ፌመስ ነው። ምን ይሄ የሚያስደብር ነገር አለ? ፌመስ ፌመስ የነበርን ሁላችንም እንተዋወቃለን። ብቻችን እንቀራለን። እኛ እናወራለን፣ እናንተ ተመልከቱ። በቃ ሰላም ናችሁ። አንድ ነገር ለመናገር ነበር። ብዙም አልቆይም። ሁሉም ሰላም በቃ። የተፈጠረው ተፈጥሯል እና ከቻላቸው አስማሟቸው። ነገርን ከዛ ከዚህ ማድረግም ጥሩ አይደለም። ተስማሙ፣ አንዱ ነው። ነገ የኛ ቀን ይመጣል ወንድሜ። ብዙም በቃ ወደ ጭቅጭቅ በየት መልካም ነው። ቤተሰብ ናችሁ፣ እህትና ወንድም ናችሁ። አስማማቸው ከቻልክ።

እንደ ተንኮለኛ፣ እንደ ተናጋሪ፣ እንደ ተሳዳቢ እኔን እንደ ነቀዝ አድርጎን የሚለው እኔ ፍላፊካዮ ስለምናገርና ንግግሬ፣ ድምፄ፣ ቶን የምናገርበት ከፍ ያለ ስለሆነ ማለት ነው።

ጃፒን ደውዬለት አናግሬው ነበር። አንዳንድ ከብቶች ተረጋጉ አናግሬው ነበር ጃፒን ሶ እሱ በቃ ይፈታል፣ ምንም ችግር የለውም ነገር ግን ጆይን ስትል አይቻታለው ሌብል ስላላት ሳይሆን በቃ ከዚህ ህዝብ፣ ማርያምን ነው የምነግራችሁ። እኔ በተለይ በጣም መሮኛል። እኔ ስሳደብ ሰምታችሁኝ አታውቁም። ነገር ግን ከአሁን በኋላ ከዚህ ህዝብ ራሱ ረዱ። ማንም ሆነ ከማንም ማንም ሽ ማንም ሚሊዮን ፎሎወር ኖረሽ ሰባት ሚሊዮን ፎሎወር አይመለከተንም። ከዚህ በኋላ ከዚህ ህዝብ አንቺ ለእኔ ሳታስብልኝም እንደ አራት ወንቢ ሲላቸው አማራ ብለህ ከዚህ ድጋሚ ደግሞ ያ ምን ዝብ ያለው ችግር ይበቀዋል፣ ዋጋ እየከፈለ ያለ ህዝብ ነው። ጉቺም በቃ ሽሰይ ሱሪ ይቅርታ ብላለች። በቃ ከጃፒን ጋር ይስማማሉ። አጀንዳ ባይሆን እዚህ ናይስ በቃ ሆነ። በቃ ይሄ ነገር ግን በግለሰብ ጸብ፣ አሁንም በግለሰብ ጸብ ማለት በግለሰብ ጸብ ስላችሁ አሁን የጉችኔ ዩኒቨር ጸብ፣ የጉችኔ ዩኒቨር ጸብ ነው። እችን ጸብ ወደ አማራ ግን ብታመጡ ትልቅ ጦርነት ውስጥ ነው የምንገባው እዛው አንቺ እኔ ደግሞ እርስ በርስ ሲጣሉ ወደ ግለሰ የግለሰብ ህንፃ ወደ እንትን አምጥተው ወደ ህዝብ አምጥተው እኔ ጆከር የምወቀስበት ለምንድን ነው አንዱ ሲሰደብ ጆከር አንዱ ሲነገር ጆከር አንዱ እንትን ሲባል እናንተ አማራ አይደላችሁም ወይ እናንተ ድንቆሮች ነው እኔ ብቻ ነኞ ያለውት ሚዲያ ላይ

እነሱ በኮሜንት ሳደቡና እነሱ በኮሜንት ሄደው ይታረቃሉ። አሁን የተመሰረተውን የድሮ ቲክቶክ አለ። ሁሉም ግሩፕ ግሩፕ አለ። ሀቢባ ራሷን የሞቀ ግሩፕ አላት። ፌመስ የሚባለው ሁሉ ግሩፕ አለ ምን ይደረጋል እከሌ እንስ ደቡ ተብሎ እኔ ሪከርዱላ ላመጣለሁ። አሁን ሰሞኑን ፖስተዋል የአራት ሰው ግሩፕ ፖስተል። ምን ይደረጋል ይለቀቃል ይመጡና፣ አንድ ጊዜ ከሌ ጥሩ ሰው ነው ይባላል። ወይን በላችሁ ግን እኔ ምነግራችሁ ለማህበረሰባችሁ፣ ድምጾኑ ማህበረሰብ አታስናቁ። እኔ ከጉቺ ጋር ጃፒም ጋር አስማማለሁ፣ ማንም ጋር አስማማቸዋለሁ። ከጉቺ እኔ እስካሁን አልተናገርም። ቅር ያለኝ መብቴ ነው የፈለግኩትን ብላ በቤቷ ከፍታ ስትናገር ቅር ያለኝ ለምን፣ ማህበረሰብን የነካ ነገር ስለነካች። ያ ማለት ደግሞ ምንድን ነው? ረድቻለሁ፣ አምስት ሚሊዮን ብር። ያን ሁሉ ደረሰኝ እኛ አስቆጥረን ይሄን ይሄን ተብሎ መዘርዘሩ ለሷ አይጠቅም ለኛም አይጠቅም። በሰላሟ ጊዜ አይደለም ያወራቸው። ጃፒም ወንድሟ ነው። አስቁመነዋል። ኔቨርም እንደዛው እናስታርቃቸዋለን።

አንድ እንኳን እርምጃ እርምጃ ምን እንደምትል እች ዝምባን በሌላ አካውንት መታ ነው ለአማራ ምን አድርገ እናትች ትበሪያ ከኔ በላይ ያደረጋለ እኛ እኮ ይኸውልሽ ትክክለኛ ሰው ይህን አድርጋለሁ አይልም በተለይ በተለይ የሴት ፖለቲከኛ እህቶቻችን አረብ ሀገር በተለያየ ላይ ያሉትን እንዲጠፉና እንዲተው ነው ያደረገቻቸው እናንተ ደግሞ ሴራችሁ ሴራችሁና አካሄዳችሁ፣ ድራማችሁ